ነብዩላህ ዩሱፍ ዩሱፍ ዓለይህ ሰላም የባለስልጣን ሚስቶች እሳቸውን ወደ አልሆነ ነገር ሲመሯቸው ዝሙትን ከኛ ጋር ትፈጽም አለ በፍቅርህ ወድቀናል ሲሏቸው፣ ነብዩላህ ዩሱፍ በፍጹም አልተቀበሉም ነበር። ጌታቸውን ይፈሩ ነበርና ይህንን ነገር መስማት አይፈልጉም ነበር። እንዴት ጌታዬ ተባረከ ወተዓላ የከለከለኝን እፈጽም አለው ይሉ ነበር። ነገር ግን የባለስልጣን ሚስቶች በዚያ

እስር ቤት ለኔ የተሻለ ነው እነሱ ከሚጋብዙኝ እነሱ እንድፈጽመው ከሚወፋፉኝ ከሆነው ዝሙት ለኔ እስር ቤት የተሻለ ነው አሉ እስር ቤትን መረጡ እስር ቤት ገቡ ዩሱፍ አለይሂ ሰላም ለምን ወንጀልን ለመሸሽ ከወንጀል ለመራቅ ወንጀልን ለመራቅ ሲሉ ዩሱፍ አለይሂ ሰላም ብዙ አመታትን በእስር ቤት አሳለፉ እኛ ዛሬ ወንጀልን ለመስራት ብዙ እርምጃዎችን እንራመዳለን፣ እንተጋለን፣ እንለፋለን፣ እንሰቃያለን፣ ገንዘብ እናወጣለን። ዩሱፍ ዐለይሂ ሰላም ተሰቃዩ። ዩሱፍ ዐለይሂ ሰላም በእስር ቤት ማቀቁ፣ ስማቸው ጠፋ፣ ብዙ ነገር ተባሉ። በምን አማካኝነት? ወንጀልን በመራቃቸው አማካኝነት። ከወንጀል ለመራቅ ብዙ መስዋዕትን ከፈሉ። ዱንያ እንዲነች ጀነትን ለማግኘት መንገዱ ጨርቅ በጨርቅ አይደለም። መንገዱ በጨርቅ የተነጠፈ ደስ የሚል ጉዞ አይደለም። ጀነትን ለማግኘት ስቃዎችን ማለፍ ይጠይቃል። እንሻላህ ታገስ፣ ሐቂቀት ሰብር አድርግ። በሚያጋጥሙ የጀነት መንገዶች ላይ ትዕግስት ይኑረ። የዚህ ሰዓት ነው ሐቂቃ ጀነት የሚገኘው። ካለበለዚያ በምቾት፣ በተድላ፣ በደስታ ወላሂ ጀነት አይገኝም። ሱፍ ዓለይሂ ሰላም ስቃይት ለጀነት ነው፣ ለጌታቸው ውዴታ ነው፣ ከጀሃንም ነፃ ለመውጣት ነው። ልንተጋ ልንለፋ፣ ከጀሃንም መውጫ በራችንን